ከሞትም በኋላ ስራችን በአጠቃላይ ይቋረጣል፣ ሶስት ነገራቶች ሲቀሩ። እነዚህ ሶስት ነገራቶች ምንድን ናቸው? የአላህ መልክተኛ ሰላቱ ሰላም ምን ይላሉ? ኢዛ መተ ብኑ አደም፣ የአደም ልጅ ከሞተ በኋላ እንቀጠ አመሉሁ፣ ስራው ይቋረጣል። ኢላ ሚን ሰላት፣ ሶስት ነገራቶች ሲቀሩ አለ የአላህ መልክተኛ። ይህን ልብ ብላቸው አዳምጡና እንሻላ ወደ ተግባር። የመጀመሪያው ሰደቅትል ጃሪያ ጃሪያ፣ ወይም ደግሞ ሰደቅትል ጃሪያ ማለት ቀጣይነት ያለው መልካም ስራ ማለት ለምሳሌ መስጊድ መስራት ሊሆን ይችላል። ጉድጓድ መቆፈር ሊሆን ይችላል። ብቻ ሙስሐፍ መስጠት ሊሆን ይችላል። ለመስጊዶች ለእንትኖች ለመድረሳዎች መድረሳ መገንባት ሊሆን ይችላል። ሰዎችን እንትን የሚል መንገድ ላይ ሰዎች የሚያሸጋገሩበትን ድልድይ መስራት ሊሆን ይችላል፣ ወዘተ ማለት ነው። እነዚህ ሰደቀተል ጃሪያ ይባላል። ሁለተኛው አው ዕልሚ ወይም ደግሞ እውቀት ዩንተፋዑ ቢሄ ሰዎች የሚጠቅም ዕውቀት ማስተላለፍ። ይሄ ለሁላችንም ቀላል የሆነ ነገር ነው። ለምሳሌ እዚህ ሶሻል ሚዲያ አሁን ብዙ የሚተላለፉ ዕውቀቶችን ብናስተላለፍ ሰደቀተል ጃሪያ ይሆንልናል። እነዚያ ሰዎች የተማሩበት ሰዎች እስካስተማሩ ድረስ እኛ ምን እንጠቀማለን? እነሱ ከነሱ ምንም ሳይቀነስ ወደኛ ኛ ይመጣል። እነሱ ባስተማሩ ቁጥር ደግሞ ከነሱ ሳይቀነስ የኛ እጅ የነሱ አጅር ወደኛ ኛ ይመጣል ማለት ነው። ከነሱ ምንም ሳይቀነስ እነሱ የሰሩት አጅር ባጠቃላይ ወደ ኛ ይመጣል። እነሱ በሰሩበት ቁጥር ማለት ነው። ለምሳሌ አሁን ይህንን ያልኩት እናንተ ሸር ብታደርጉ ብታስተላልፉ፣ ይህንን የሰራው ባጠቃላይ ወይም ደግሞ ይህንን ነገር ባደረጋችሁት ቁጥር እናንተ ወይም ባስተላለፋችሁ ቁጥር በሰራችሁት ቁጥር ወደ ኔ ይመጣልኛል ማለት ነው። እኔ ደግሞ ያስተማረኝ እንደዚህ እየተላለፈ እየተላለፈ ነው የሚመጣው ማለት ነው። ስለዚህ እውቀትን የሚጠቅም እውቀትን ማስተላለፍ ወይም ደግሞ እኛም ተምረን ሊሆን ይችላል፣ በማስተማር ሊሆን ይችላል፣ ወይም ደግሞ ሰዎች ያስተማሩትን ሸር በማድረግ ሊሆን ይችላል። በዚህ ማለት ነው። ሶስተኛው ደግሞ አው ወለዲን ሷሊህ ወይም ደግሞ ሷሊህ የሆነ ልጅ የድዑ ለሁ ለእርሱ ዱዓ የሚያደርግለት ሷሊህ የሆነ ልጅ ሷሊህ የሆነ ልጅ አላህ ሱብሓነሁ ወተዓላን የሚፈራ ቆንጆ አድርጎ አሳድጎ ከሆነ አላህ የሚፈራ አድርጎ አሳድጎ ከሆነ ከዛ ዱዓ የሚያደርግለት ከሆነ እነዚህ ሶስት ነገራቶች ይቀራሉ። ሰውየው ግን ስራው ባጠቃላይ ይቋረጣል ማለት ነው እነዚህ ሶስት ነገራቶች ሲቀሩ። ስለዚህ እነዚህን ነገራቶች ማብዛት ይኖርብናል ማለት ነው፣ ሰደቀተል ጃሪያ እንደዚሁም ደግሞ እውቀትን ማስተላለፍ እንደዚሁም መልካም ልጁን ወልዶ ደግሞ አስተካክሎ ማሳደግ መውለድ ብቻ ሳይሆን አስተካክሎ ማሳደግም ይጨመርበታል። ረዋሁ ሙስሊም ሙስሊም ዘግበውበታል 1383 ላይ ማለት ነው። አላህ ሱብሃነሁ ተዓላ መልካም ከሰሪዎች አድርገን። አላ ያህፈዘኩም ወሰላሙ አለይኩም። ከሞትም በኋላ ስራችን በአጠቃላይ ይቋረጣል፣ ሶስት ነገራቶች ሲቀሩ። እነዚህ ሶስት ነገራቶች ምንድን ናቸው? የአላህ መልክተኛ ሰላቱ ሰላም ምን ይላሉ? ኢዛ ማተ ብኑ አደም የአደም ልጅ ከሞተ በኋላ እንቀጣ አመሉሁ ስራው ይቋረጣል። ኢላሚን ሰላት ሶስት ነገራቶች ሲቀሩ አለ መልክተኛ። ይህን ልብ ብላቸው አዳምጡና ኢንሻላህ ወደ ተግባር። የመጀመሪያው ሰደቅተል ጃሪያ፣ ጃሪያ ወይም ደግሞ ሰደቅተል ጃሪያ ማለት ቀጣይነት ያለው መልካም ስራ ማለት ለምሳሌ መስጊድ መስራት ሊሆን ይችላል። ጉድጓድ መቆፈር ሊሆን ይችላል። ብቻ ሙስሐፍ መስጠት ሊሆን ይችላል። ለመስጊዶች ለመድረሳዎች፣ መድረሳ መገንባት ሊሆን ይችላል። ሰዎችን እንትን የሚል መንገድ ላይ ሰዎች የሚያሸጋግሩበትን ድልድይ መስራት ሊሆን ይችላል ወዘተ ማለት ነው። እነዚህ ሰደቀተል ጃሪያ ይባላል። ሁለተኛው አው ዒልሚ ወይም ደግሞ እውቀት ዩንተፈዑ ቢሄ ሰዎች የሚጠቅም እውቀት ማስተላለፍ። ይሄ ለሁላችንም ቀላል የሆነ ነገር ነው። ለምሳሌ እዚህ ሶሻል ሚዲያ አሁን ብዙ የሚተላለፉ እውቀቶችን ብናስተላለፍ ሰደቀተል ጃሪ ይሆንልናል። እነዛ ሰዎች የተማሩበት ሰዎች እስካስተማሩ ድረስ እኛ ምን እንጠቀማለን? እነሱ ከነሱ ምንም ሳይቀነስ ወደኛ ይመጣል። እነሱ ባስተማረው ቁጥር ደግሞ ከነሱም ሳይቀነስ የኛ እጅ የነሱ አጅር ወደኛ ይመጣል ማለት ነው። ከነሱ ምንም ሳይቀነስ እነሱ የሰሩት አጅር ባጠቃላይ ወደኛ ይመጣል፣ እነሱ በሰሩበት ቁጥር ማለት ነው። ለምሳሌ አሁን ይህንን ያልኩት እናንተ ሸር ብታደርጉ ብታስተላልፉ፣ ይህንን የሰራው ባጠቃላይ ወይም ደግሞ ይህንን ነገር ባደረጋችሁት ቁጥር እናንተ ወይም ባስተላለፋችሁ ቁጥር በሰራችሁት ቁጥር ወደ ይመጣልኛል ማለት ነው። እኔ ደግሞ ያስተማረኝ እንደዚህ እየተላለፈ እየተላለፈ ነው የሚመጣው ማለት ነው። ስለዚህ እውቀትን የሚጠቅም እውቀትን ማስተላለፍ ወይም ደግሞ እኛም ተምረን ሊሆን ይችላል በማስተማር ሊሆን ይችላል፣ ወይም ደግሞ ሰዎች ያስተማሩትን ሸር በማድረግ ሊሆን ይችላል። በዚህ ማለት ነው። ሶስተኛው ደግሞ አው ወለድን ሷሊህ ወይም ደግሞ ሷሊህ የሆነ ልጅ የድዑ ለሁ ለእርሱ ዱዓ የሚያደርግለት ሷሊ ከሆነ ልጅ ሷሊ ከሆነ ልጅ አላህ ሱብሃነሁ ወተዓላን የሚፈራ ቆንጆ አድርጎ አሳድጎ ከሆነ አላህ የሚፈራ አድርጎ አሳድጎ ከሆነ ከዛ ዱዓ የሚያደርግለት ከሆነ እነዚህ ሶስት ነገራቶች ይቀራሉ። ሰውየው ግን ስራው ባጠቃላይ ይቆረጣል ማለት ነው፣ እነዚህ ሶስት ነገራቶች ሲቀሩ። ስለዚህ እነዚህን ነገራቶች ማብዛት ይኖርብናል ማለት ነው፣ ሰዳካተል ጃሪያ፣ እንደዚሁም ደግሞ እውቀትን ማስተላለፍ፣ እንደዚሁም መልካም ልጁን ወልዶ ደግሞ አስተካክሎ ማሳደግ መውለድ ብቻ ሳይሆን አስተካክሎ ማሳደግም ይጨመርበታል። ረዋሁ ሙስሊም ሙስሊም ዘግበውበታል 1383 ላይ ማለት ነው። አላህ ሱብሓነሁ ወተዓላ መልካም ከሰሪዎች አድርገን አላ ያፈዘኩም። ወሰላሙ አሌይኩም። ከሞትን በኋላ ስራችን በጠቃላይ ይቋረጣል፣ ሶስት ነገራቶች ሲቀሩ። እነዚህ ሶስት ነገራቶች ምንድን ናቸው? የአላህ መልክተኛ ዐለይሂ ሰላቱ ወሰላም ምን ይላሉ? ኢዛ ማተ ኢብኑ አደም የአደም ልጅ ከሞተ በኋላ ኢንቀጠዐ አመሉሁ ስራው ይቋረጣል ኢላ ሚን ሰላት ሶስት ነገራቶች ሲቀሩ አለለ መልክተኛ ይሄን ልብ ብላችሁ አዳምጡና ኢንሻላህ ወደ ተግባር የመጀመሪያው ሰደቀተል ጃሪያ ጃሪያ ወይም ደግሞ ሰደቀተል ጃሪያ ማለት ቀጣይነት ያለው መልካም ስራ ማለት ለምሳሌ መስጊድ መስራት ሊሆን ይችላል። ጉድጓድ መቆፈር ሊሆን ይችላል። ብቻ ሙስሐፍ መስጠት ሊሆን ይችላል። ለመስጊዶች ለንትኖች፣ ለመድረሳዎች መድረሳ መገንባት ሊሆን ይችላል። ሰዎችን እንትን የሚል መንገድ ላይ ሰዎች የሚያሸጋግሩበትን ድልድይ መስራት ሊሆን ይችላል ወዘተ ማለት ነው። እነዚህ ሰደቀተል ጃሪያ ይባላል። ሁለተኛው አው ዕልሚ ወይም ደግሞ እውቀት ዩንተፈዑ ሄ ሰዎች የሚጠቅም እውቀት ማስተላለፍ። ይሄ ለሁላችንም ቀላል የሆነ ነገር ነው። ለምሳሌ እዚህ ሶሻል ሚዲያ አሁን ብዙ የሚተላለፉ እውቀቶችን ብናስተላለፍ ሰደቀተል ጃሪ ይሆንልናል። እነዚያ ሰዎች የተማሩበት ሰዎች እስካስተማሩ ድረስ እኛ ምን እንጠቀማለን? እነሱ ከነሱ ምንም ሳይቀነስ ወደኛ ይመጣል። እነሱ ባስተማሩ ቁጥር ደግሞ ከነሱም ሳይቀነስ ከኛም የኛ እጅ የነሱ አጅር ወደኛ ይመጣል ማለት ነው። ከነሱ ምንም ሳይቀነስ እነሱ የሰሩት አጅር ባጠቃላይ ወደኛ ይመጣል፣ እነሱ በሰሩበት ቁጥር ማለት ነው። ለምሳሌ አሁን ይህንን ያልኩት እናንተ ሸር ብታደርጉ ብታስተላልፉ፣ ይህንን የሰራው ባጠቃላይ ወይም ደግሞ ይህንን ነገር ባደረጋችሁት ቁጥር እናንተ ወይም ባስተላለፋችሁ ቁጥር በሰራችሁት ቁጥር ወደኔ ይመጣልኛል ማለት ነው እኔ ደግሞ ያስተማረኝ እንደዚህ እየተላለፈ እየተላለፈ ነው የሚመጣው ማለት ነው። ስለዚህ እውቀትን የሚጠቅም እውቀትን ማስተላለፍ ወይም ደግሞ እኛም ተምረን ሊሆን ይችላል፣ በማስተማር ሊሆን ይችላል፣ ወይም ደግሞ ሰዎች ያስተማሩትን ሸር በማድረግ ሊሆን ይችላል። በዚህ ማለት ነው። ሶስተኛው ደግሞ አው ወለዲን ሷሊህ ወይም ደግሞ ሷሊህ የሆነ ልጅ የድዑ ለሁ ለእርሱ ዱዓ የሚያደርግለት ሷሊ ሆነ ልጅ ሷሊ ሆነ ልጅ አላህ ሱብሃነሁ ወተዓላ እሚፈራ ቆንጆ አድርጎ አሳድጎ ከሆነ አላህ እሚፈራ አድርጎ አሳድጎ ከሆነ ከዛ ዱዓ የሚያደርግለት ከሆነ እነዚህ ሶስት ነገራቶች ይቀራሉ። ሰውየው ግን ስራው በአጠቃላይ ይቆረጣል ማለት ነው እነዚህ ሶስት ነገራቶች ሲቀሩ። ስለዚህ እነዚህን ነገራቶች ማብዛት ይኖርብናል ማለት ነው፣ ሰደቀተል ጃሪያ እንደዚሁም ደግሞ እውቀትን ማስተላለፍ እንደዚሁም መልካም ልጁን ወልዶ ደግሞ አስተካክሎ ማሳደግ መውለድ ብቻ ሳይሆን አስተካክሎ ማሳደግም ይጨመርበታል። ረዋሁ ሙስሊም ሙስሊም ዘግበውባታል፣ 1383 ላይ ማለት ነው። አላህ ስብሃነ ወተዓላ መልካም ከሰሪዎች አድርገን አላህ ያፈዘኩም። ወሰላሙ አለይኩም